ያው እያስረዳናቸው ነበረ ከዋናው መስሪያ ቤት ከኢትዮጵያ ንግድ ባንክ ቢሮ ነበር የደወል ነው እሺ ማናጀር ነው አሁም እያለው ይባላለሁ ሙሉ ለሙሉ እንግዲህ ያው የደወልነው በሰላም ነበረ ቅድም ነበር የደወል ነው ያው የደወልንበት ምክንያት ሀያ ሶስተኛው ዙር ይቆጥቡ ይሸለሙ የባንካችን አመታዊ ሽልማት ፕሮግራም ላይ ነበር የምንገኘው በዚህ ሽልማት ፕሮግራም ላይ ከብር አንድ ሺህ ጀምሮ ባንካችን ላይ ለሚቆጥቡ ደንበኞች ባንኩ ጋር ይቆጥቡ ይሸለሙ የሎቶ ቁጥር እያስረከበ ነበረ እሳቸውም እንግዲህ ያው ከባንክ ላይ ሂሳቦች ገቢ ሲያደርጉ ባለማወቅ የሎቶ ቁጥር አልወሰዱም ነበረ የሎተሪ ቁጥራቸውን ሰጥቻቸዋለሁ አንደኛው የሎተሪ ቁጥራቸው ሀያ ሁለት ዘጠኝ ሀምሳ ነው ሁለተኛው ደግሞ ዜሮ ሰማንያ አምስት ዜሮ ዜ ነው ይዘውታል ወይ ድጋሜ ጻፊላቸው ካልያዙ እሺ እሺ አንደኛው ሀያ ሁለት ዘጠኝ ሀምሳ ነው ሁለተኛው ዜሮ ሰማንያ አምስት ዜሮ ዜሮ ነው። እነዚህ የሎተሪ ቁጥራቸው እንግዲህ ባንኩ በይቆጥቡ ይሸለሙ ካዘጋጃቸው ሽልማቶች መካከል ዘመናዊ የልብስ ማጠቢያ ማሽን ተሸላሚ ሆነውን የደወል ነው። ኦኬ ነገር ግን የኔ ልብስ ማጠቢያ ማሽን አሁን ሀገሪቷ ባለችበት ወቅታዊ ሁኔታ እንዲሁም በኮሮና ቫይረስ ምክንያት ከውጭ ሀገር የጥሬ ዕቃ አቅርቦት ስላለ በደንበኞች ሽልማቱን ተደራሽ ማድረግ ስላልቻለን ሽልማታቸውን ወደ ገንዘብ ቀይረናል። ወደ ገንዘብ ሲቀየር ስልሳ አምስት ሺህ ብር ነው። ይህን ስልሳ አምስት ሺህ ብር በሞባይል ባንኪንግ ልናዘዋውርላቸው ነው። እሺ፣ እንዲሁም ደግሞ እሳቸው ሰኞ ሽልማታቸውን ለመቀበል ወደ ባንክ ሲሄዱ በባዶ እጃቸው አይዱ እድለኝነታቸውን ማረጋገጫ ሁለት ሚሴጆች በሞባይል ባንኪንግ በስልካቸው እንሰራለን። እሺ፣ ሀያ ሁለት ዘጠኝ አምሳ እና ዜሮ ሰማንያ አምስት ዜሮ ዜሮ የሚሉትን የሎተሪ ቁጥሮች ሞባይል ባንኪንግ ውስጥ እያስገባን ሁለት ሚሴጆች ነው የምንሰራው በሙሉ ስማቸው እንዴት ሚሴጁን እንደሚሰራ በሞባይል ባንኪንግ በፕሮሰሱ ልናሳያቸው ነው። እሺ ሚሴጁን እናንተ ነው የምትሰሩት። ስለዚህ ያው አንቺ ያው ሞባይል ባንኪንግ አጠቃቀም ትችላለሽ፣ የራስሽ ትጠቀሚያለሽ። ተማሪ ነኝ ገና። እሺ ችግር የለውም። ያው ለማንበብ እንድትተባበሪያቸው ነው። እሺ አሁን ኮከብ ሰማንያ ዘጠኝ በይዘው ስልክ ላይ አዎ